የዛሬው ቪዲዮ ለየት የሚያደርገው በቃ በጣም የሚገርም እቃ ነው። እዚህ ጋ እንደምትመለከቱት አያቴን ሰርፕራይዝ ልናደርጋት ነው ማለት ነው። በዚህ መልኩ አያቴን ሰርፕራይዝ እናደርጋታለን። እኔ እንግዲህ ይጠቅማል፣ የሚጠቅም እቃ ነው ውስጥ ላይ ያለው በጣም ገጠር አካባቢ ላሉ፣ ለእናቶች ለአባቶች፣ እንደዚሁም ለተለያዩ ገጠር ላይ ላለ ሰው የሚጠቅም እቃ ነው ውስጥ ላይ ያለው እና እንግዲህ እናቴ ነች እና አያቴን እና ልጇ ማለት ነው ልጇ ሰርፕራይዝ አድርግልኝ ብላኝ ነው የኔ እናት፣ እናቷን ማለት ነው። እና እንግዲህ በዚህ መልኩ አሽገን፣ እኔ ከተማ ነኝ ያለሁት፣ እሷ ቤት ነች። እዚህ እንዳለች ታውቃላችሁ፣ ቪዲዮ እየሰራላችሁ ነበረ። በዚህ መልኩ እስኪ ያሳያችሁ፣ በጣም ትልቅ ነገር ነው። ምን እንደሆነ እስኪ እናንተ ኮሜንት ላይ አስቀምጡልን ማለት ነው። ገምቱ፣ ምን እንደሆነ ገምቱልን ማለት ነው። እንግዲህ ከተማ ነኝ እኔ የምገኘው ማለት ነው። ይህን ቪዲዮ እየሰራሁላችሁ፣ እቃውን ገዝቼ በዚህ መልኩ ውስጥ ላይ አስገብቼ አሽገዋለሁ ማለት ነው። እና ቤተሰቦች እንግዲህ የእሷን ፊሊንግ እቤት ነች ያለችው፣ እዛ ወስደን እንድትከፍተው እናደርጋለን። ምን አይነት ሪያክሽን እንደምታሳይ ፊሊንጉን እንግዲህ አብረን የምንመለከት ይሆናል። ደስተኛ ትሆናለች ወይስ ምን ትላለች የሚለውን አብረን የምናይ ይሆናል። ወይም ደግሞ እቃው ምንድን ነው የሚለውንም አብረን አንድ ላይ የምንመለከተው ይሆናል ማለት ነው። እናንተ ግን እዛ ከመሄዳችን በፊት ቪዲዮ መሀል ላይ ከመድረሱ በፊት ምንድን ነው የሚለውን እቃውን የእቃውን ግምታችሁን ኮሜንት ላይ አስቀምጡልን ማለት ነው። እንደዚህ ትልቅ ነገር ምን ቢሆን ነው እንደዚህ የታሸገው የሚለውን ኮሜንት ላይ ቅድሚያ ግምታችሁን አስቀምጡልን። ይህን ቪዲዮ የምትመለከቱ ሰዎች ደግሞ ቻናሉን ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ላይክ እያደረጋችሁ ቪዲዮውን ተመልከቱት፣ ማለት ነው ፋሚሊ፣ እንደዚሁም ሼር አድርጉት። ከጎናችን ስላላችሁ እጅግ አድርገን በጣም እናመሰግናለንም። ወደፊትም አብረን እንቀጥላለን። እንግዲህ ወደ ቤት እንሄዳለን። የእሷን ፊሊንግ አብረን ምን ሰማይ ይሆናል ማለት ነው። ተከታተሉን፣ ውድ ተመልካቾቻችን። እንግዲህ በዚህ መልኩ ስጦታችንን ቤት ይዘን መተናል ማለት ነው። ይሄ ሁላችሁ ቅድም አሳይቻችኋለሁ፣ ፎዋድገን ያሸግነው ምን እንዳለ ውስጥ ላይ የምታውቀው ነገር የለም እኛ ከተማሽ ግን ምናምን መግቢያ ላይ ሰርቼ እላቸዋለሁ ልጅ መጥቼ ቤት ነኝ ያለሁት ማለት ነው እና ያው ጠራት አለሁኝ ሰርፕራይዝ ትሆናለች አትሆን የሚለውን እንደናንተ ያው የምታውቀው ነገር የለም እናንተ የምታውቁት ነገር የለም እንግዲህ ትከፍታለች ማለት ነው ክፈችም ነው የምላት ያው እሷን ስሜት አንድ ላይ ሆነን እንመለከታል ማለት ነው አብራችሁኝ ነይ ነይ ነይ ነይ ነይ ነይ ዛሬ ጊፍት አለች ነይ ዝም ብለሽ ነይ ነው የምልሽ ነይ እዚህ ጋር ነይ እስኪ የማትጠብቂው ስጦታ ነው የምልሽ እንዴት ነው ወሎ? እንዴት ነው ወሎ? ኧረ ዲህናንን፣ አልሐምዱሊላህ አማን ነው። ሐምድ ነው፣ ሐምድ ነው። ኧረ ዲህናንን፣ አልሐምዱሊላህ አዎ። የት ተንቀሳቀሳችሁ? ፋፋፊ የት ተወሰደች? ምን ምን ወጋለሁ እንትና። በፈለጋችሁ በፈለግነው ሁላ ቦታ ስንዞረዋልን፣ ስንዞረዋልን፣ ስናየዋልን። ሃሚ ቀረጥበትን ቦታ ሂድን፣ ስናየዋልን። ጉርት አለ ጉር ነው። አዎ፣ ይገርማል ያላየሁትን አገር አየሁ። ሰላም አሌኩም ረህመቱላህ በረካቱ። እንዴት ናችሁ የእኔ ውድ? ወይ እንዴት ናችሁ? ይኸውላችሁ ደህና ናችሁ ሆይ ይኸው የምታውነ እንደሚያደርገኝ ው ሀገሩ ተመችቶ ወይ አልሄድም ብዬ ቁጭ ብዬ አለሁኝ። ይኸው የምታውነ አሁንም ደሞ ለመሄድም አልፈለግኩኝ አኬድም። እኛ ጋ ነው እንግዲህ ተመችቷታል። እዚሁ ነው በቃ የምናላምዳ ትቀራለች። እና አሁን እንደው እዚህ ጋር ምን ይመስለሻል ነው አሁን ጥያቄ። የተሸፈነ ነገር ምን አውቀዋለሁ። አሁን ውስጥ ላይ ያለው በቃ የማትጠብቂው ስጦታ አንቺ ይጠቅማል ተብሎ የታሰበ ስጦታ ነው። ስለዚህ ያው ቤተሰቦችም ቪዲዮውን የሚያዩ ሰዎች ማያውቁትም አንቺም አላወቅሽውም፣ ስለዚህ ትከፍትሽ ትከፍችላችኋለች። በካሜራው ፊት ማለት ነው። እሺ እሺ፣ ነው ትገምች። መጀመሪያ እስኪ ሌላ ገምች እስኪ። ኧረ እኔ እንዲ አላውቀውም። ምን እንደ ምን ይመስልሻል? አላወቅሹ የሚከፈት አላወቅኩት፣ ይከፈት አላወቅኩትም። ያው እንግዲህ ካልጠበቅሽው ሰው የሆነ ጊፍት ነው። ያው ዶ እንድታደርግላቸው ነው። ከፍተሽ ታየዋለሽ መጀመሪያ ምን እንደሆነ ማለት ነው። አሁን እንግዲህ ወደ መክፈት እንሄዳለን። ከባድ ነው ይሄ ነገር። እስኪ አሁን ይከፈት ላገዘሽ ራስሽ ስታል ይዋል ልትገፈት ልትገፈት እና ቤተሰቦች እንግዲህ በጉጉት እስኪ እስኪ ቆያት ልክ አሁን እዚህ ላይ ስታይ፣ ቆይ ሳጨረሽ ምን ይመስልሻል? ሳታይ ማለት ካርቶኑን ስታይ ምን ምን ይመስልሻል? ከበድ ያለ ነገር ነው። የተሸፈነ ነገር ምኑ ይታወቃል? ስለዚህ ከፍተን ነው ማየት ያለብን ማለት ነው። እሺ አሁን ጨርሽ፣ ይከፈት፣ ላግዝሽ፣ ይከፈት፣ ይከፈት ይሄ ጨርሽ

ልጆች የሚያደርጉት ይኸው፣ ይኸው፣ ያው ይሄ ሶላር ነው እንግዲህ፣ ላንቺ ይጠቅማል ተብሎ የታሰበ አውጭ፣ ጉዱ ነው። ምስ አውጭ ይላቸው እስኪ ቆይ፣ ላዙር ል እንደዚህ እንደዚህ አርጊውና፣ እያወጣሽ ያሳያቸው ጠጋ እያደረግሽ። ይኸው፣ ተመልከቱ። ይኸው፣ እነኸተ፣ ይኸው፣ እነኸተ፣ ተመልከቱ። ድንጋው፣ ድንጋው፣ ድንጋው ይሄ ነው እንግዲህ፣ ዋናው ዋናው ማለት ነው፣ ዋናው ድንጋዩ ዋና ይሄ ነው። አው የሃው ይሄ ደግሞ ምንድን ነው? ይሄ ገመዱ ነው፣ ገመዱ ያው ዛሬ መሰካኪያው ቻርጀሩ ነው። የስልክ መሰኪያ ምናምን ነው፣ የፈለገችው ስልክ ይሰካል። ይኸው አምቦሉ፣ እስኪ አምቦሉ፣ ይሄ አምቦሉ እስከ ዛሬ ማለት በቃ የምፈልገው ነገር ነው። ለገጠር በጣም ጠቃሚ ነገር ነውና ለምን እናቴ ጋራ ለምን ተማክረን ሰርፕራይዝ አናደርጋትም ብለን አሰብንና በዚህ መልኩ እንግዲህ ዝግጅት ጠርገን እናቴን ሳኬድ ቤ ሰርፕራይዝ አድርግልኝ አለችኝ። ልጅሽ ማለት ነው አለይ? አዎ እሷ ምን እንዲ መሻ አለ። በዚህ መልኩ እኔም ላደራጅ ብዬ ተነሳሁ። አልካንታ እኔም ላደራጅ ብዬ ደግሞ ዝም ብዬ ከምሰጣት ድንገት ሽግ አድርጌ ብትከፍተውስ ከፍተውስ ቪዲዮ ብንሰራበትስ ብዬ አሰብኩና በዚህ መልኩ አዘጋጀም ማለት ነው። ይኸው ይኸው ሻአላ ማሻአላ ማሻአላ እቺ ቻርጀሯናት አለም የለ። ይሄው ተመልከቱት፣ ተመልከቱት። አላህ እንዴው ጌታ ያዋንገኝ እንዴው እሷንም ኑሮ አይመርላት፣ አንተም ጌታዬ። ዋ ደስታ፣ እንዲሁ ደስታ አይገድል። አሁን የለሁም እኔ በጣም ደስ ብሎኛል። ሁሌ ሁሌ ሁሌም ደስ እንጂ ታጦዋን አይልኝስ። እንዲ ደስ አላለሽም? ያ ደስ ብሎሻል የኸው የደስታው ተካፋይ ነው ይሁን እያለሽ። አዎ የስታውን እኔ ጋር አብረሽ ተካፋዩ። አዎ በዚህ መልኩ በርግጥ ላንቺ ማለት ይሄ ያንስሻል፣ ትንሽ ነው ይሄ ላንቺ። ግን ደግሞ በትንሹም ቢሆን ያው ቀጣይ ደግሞ በትልቅ ነገር ሰርፕራይዝ አድርገሻለች። ለእናት ያንሳል ይሄ። በዚህ መልኩ እንግዲህ ቀለል ባለ መልኩ ሰርፕራይዝ አድርጋሻለች ማለት ነው። ይሄው በጣም ደስ የሚል ነው። ደስ ብሎሻል ብዬ ተስፋ አደርጋለሁ። ሁልኝማ ሁልኝማ ደስተኛ ሆኝኩኝ። ደስተኛ በጣም በጣም በጣም አርጌ ደስ ስለኛል። አምፖል አለው፣ አምስት አምፖል ማርያም አጥፊ ያለው ገመድ አለው፣ እዚህ ቻርጅ ማድረግ ያለው። ይሄ ደግሞ መቆጣጠሪያ ነው። ይሄ ሶላሩ መቆጣጠሪያ ነው። ይኸው ይኸው ተመልከ

ጌታዬ የቀልቡ አሁን ወላድ የንዩ አሁን ወላድ ደግሞ ሴቶቹንም ድራ ምንጠቃቀም ሆነነ ምንኖር፣ እኔም ሀያቱን ይስጠኝ። አከየሁኝ የሌልጅ የሌልጅ አቅፌ ምድር ያርገኝ ምጅላት አሚን። አሁን ይህንን እኔ ይወስድና እቤትሽ እ። ስቅል ላረግልሻለሁ ከጣራው፣ ገመዱንም ይሄንን ፍሪ መብራቱን ሰቃቅልና በዚህ አርጌ ሰራልሻለሁ። ይሄን ባትሪውንም አምፖሎቹን ስቅል ቅል አርጌ እስከነ ማብሪያ ማጥፊያዎቹ ግጥምጥም አርጌልሽ እመጣለሁ። እሺ። ማሻአላ። አምፖሎቹን አምስት አምፖል ነው ያለው። እሺ፣ የኩሽኑ አይቀር። እሺ፣ የውጭ የበረንዱ አይቀር። እሺ፣ የሳሎኑ አይቀር። የጓዱ አይቀር። በቃ እሺ። ይምቦ ገቡ ጋር ነው ምሽካ ታማ አለም ነው ምን ዲኤስ ብሎ ይ ስልክሽ እንትን ሲልብሽ። አዎ፣ መቸገር የለ የለ፣ እዛው ስክት እዛ ልጅ ዘግቶ የለ ኔትወርኩም ተለቋል። ልጅሽን በቪዲዮ ይት እንዲህ አለም የለ ኒዕማ ነው እንዲህ አለም የለ ያስደስታል። መካ መዲና፣ አሁን የኔ ቤት መካ መዲና ጠዋ ደስ ብሎሻል፣ ደስ ብሎሻል። ዲማንቼ ዲሽ የምታረጊ እንዲ ያለው ዝንብዬንጋሩነችሰኪባትናቀጭኒት አለ የትላልቁም አለ ዛው ሰክት ነው ዝም ብለሽ እስኪ ላሳያቸው ለቤተሰቦቻቸው። እንግዲህ ይ እንደምትመለከቱት የፈጀው አስራ አራት ሺህ ብር ነው። አስራ አራት ሺህ ብር ነው። ያው መናገር የለብኝም ነበር፣ ግን እናንተ እንድታውቁት ፈልጌ ነው እንደዚህ ያልኩት። 14000 ነው የፈጀው። በጣም የሚገርም ሶላር ነው። 14000 ብር ነው የፈጀው የሚገርም ሶላር ነው ማለት ነው። ይሄ ፓኔሉ ጀርመን ጀርመን ምርት ነው። ይሄው ጀርመን ነው። ሶላር ስትገዙ እዚሁም አድርግላቸው እስኪ እዚህ ጀርመን የሚላለው ሜዲን አለው እሱን እንትን ትላላችሁ ማለት ነው። እና ቤተሰቦች እንግዲህ እዚህ ጋር ደግሞ አምፖል አሉት አምስት አምፖሎች አሉ ማለት ነው አምስት አምፖሎች አሉትና ቤተሰቦች እንግዲህ አምስት አምፖል አለው እንደምትመለከቱት፣ አምስት አምፖል አለው አምስቱንም እንትን ይላል ማለት ነው። ለብዙ አመት ያገለግላል። እንግዲህ ደግሞ ዋናው ባትሪው ይሄ፣ ዋናው ባትሪው ነው። በቃ ዋናውን እንትን ከሶላሩ ተቀብሎ ይሄ ነው እንግዲህ የሚያጠራቅመው፣ ወደ ስልክም ሆነ ወደ መብራትነት የሚቀይረው ይሄን ነው። እዚህ ጋር አልሁሴኒ ጀርመኒ ምርት ይላል ጀርመን ነው የሚለው። ገብታችኋል? ጀርመን ቴክኖሎጂ እና አሪፍ ነው። ጀርመን ቴክኖሎጂ የሚባለው ያው ሶላር ላይ ዋናው ነው። ስትገዙ አዛችሁን ከሆነ ስታዙ ጀርመን ቴክኖሎጂ መሆኑን ማየት አለባችሁ። ለብዙ ዓመት ያገለግላል። ይሄ ድንጋ ይሄ ደግሞ ቻርጀሩ ማለት ነው። እዚህ ጋር ዲቫይደራችን መቆጣጠሪያችን አለች። የሶላሩ መቆጣጠሪያ ነው። ይሄው ትመስላለች። የሶላሩ ገመድ የዛ ይመጣና ገመዱ እዚህ ጋር ሁለቱ ጋር ይገባል። እዛ ሄጂ ይሰራላችኋለሁ ቪዲዮ ሰቃቀዬ ምናምን። ሁለቱ ደግሞ እዚህ ጋር ይወጣና ይገባል። ሁለቱ ደግሞ ለአምፖልና ለተለያዩ ማብሪያ ማጥፊያ ምናምን ይሆናል ማለት ነው። ዋናውን ስራ የምትጫወተው እቺ ናት በቃ፣ የምትቆጣጠርልሽ ማለት ነው። እቺም በጥንቃቄ ትይዛለሽ፣ ይህም በጥንቃቄ በቃ። ይህንን ጣራ ላይ እንሰቅለዋለን ያገለግላል ማለት ነው። እዚህ ጋር የአምፖሎች ማቀፍ ያሉ እንደምትመለከቱት ይሄው ይሄው፣ ማብሪያ ማጥፊያም አለው። ማኑዋልም አለው ስትሉ ማለት ነው። ማለት አዛችሁ ለማስገጠም ወይም ደግሞ እንደዚህ ስታዙ ሰው እቃውን ገሰው ብቻ የሚልኩላችሁ ከሆነ እዚህ ጋር ማኑዋል አለ። ካርቶኑ ላይ እንዴት እንደሚገጠም ምናምን ያሳያል። በጣም ቀላል ነው፣ መግጠም ይቻላል ማለት ነው። እዚህ ጋር ደግሞ ገመዱ እንደምትመለከቱት አምፖሎቹን ውስጥ ለውስጥ ለሳሎኑም ለሁሉም ኢንስታሌሽን እንድሰራ የሚያደርግበት ገመድ ነው ማለት ነው። ተቆራርጦ ይሄ የሶላሩ ገመድ ነው። ከላይ ከጣራው የሚመጣበት ነው። እዚህ ጋር ሶላሩ ጋር ይገናኝ ነው። እዚህ ጋር ቀጥታ ዲቫይደሩ ጋ ይገናኛል ማለት ነው። እንደዚህ ከዛ ተገናኝቶ ይገጣጠማል ማለት ነው። ቤተሰቦች እንግዲህ በዚህ መልኩ ሰርፕራይዝ ተደርጋለች። 14 ሺህ ብር ነው። በጣም የሚገርም ሶላር ነው ማለት ነው። ከዛም በታች አለ ከዛም በላይ ያለ በተመጣጣኝ ዋጋ ለገጠር ጠቃሚ የሚሆን ሶላር ነው። ማዘዝ የምትፈልጉ ሰች ካላችሁ አናግሩን። እንግዲህ ያው እናቴንም ሰርፕራይዝ አድርገናታል ማለት ነው። አያቴን ያው እናቴን ብላት እንግዲህ ስላሳደገችኝ ነው ስለምወዳትም ነው። እና ደስተኛ ሆናለች። እኔ ደስተኛ ሁኛለሁኝ። እንግዲህ እንዲሁ አንተንም ባሳደግኩበት ይኸው እንግዲህ ደረሰኝ። እኔም ቀርሞ አዎ፣ እየደረሰኝ ነው። አንተንም ደስ ይበልህ ብያለሁኝ። እናትህም ሀየቱ አይርዘም፣ አባትህም ሀየቱ ይርዘምልህ። እህቶችህንም ደሞ እንዲኸው ድረህ የምትኩል ያድርግህ። አንተም ውለድ ውለድ ውለድ ውለድ እና ጌታ የተመችቶ ብሩንም አከፋፋው ለአንተ ያድርገው። አከፋፋይ ሁን፣ አከፋፋይ ሁን። ፋጦዋ ጋራ አብራችሁ እንግዲህ ሌላ ወዝ ማያነካካችሁ ይሆን

በወርቅ እንዲያው በወርቅ ወርቅ በወርቅ ትሁን ወርቅ በወርቅ ትሁን ልጆቿ የሚያገልግሏት እንግዲህ እንዲያው ደግሞ በአንተ የምትጠቅማለህ አርጋት እንዲያው አባትህን እናትህን የምትጠቅምበት ቅዋ የእች ሚስትህ ደግሞ ያዛርግህ ከዛ ደግሞ ወስደህ ደግሞ አብራችሁ እንዲያው አከፋፋይ የምትሆኑ ሁኑ ብያለአላ በሚያውቀ ቆንጭ ሀያትሽን ያቆይልን። እናመሰግናለን፣ ቤተሰቦች ስለተከታተላችሁን። እንግዲህ ሀያቴን በዚህ መልኩ ሰርፕራይዝ አድርገናታል። እዛ ገጠር ሄደን ደግሞ ይህን ሁሉ እንደምትመለከቱ ማቴሪያሉን አንድ በአንድ እየሰካካን እየገጣጠምን እናሳያችኋል ማለት ነው። ሌላም ቦታ ስታዙ እንዴት እንደሚገጠም እንድታዩት ማለት ነው። ማዘዝ የምትፈልጉ ሰዎች ካላችሁ አናግሩን 0924332200 ብታናግሩን በየትኛውም ቦታ እናደርሳል ማለት ነው። ትልቁንም ትንሹንም የፈልጋችሁትን አማርጣችሁ ማዘዝ ትችላላችሁ። እናመሰግናለን ስለ ስለተከታተላችሁን በጣም አድርገን እንወዳችኋለን። ትለዩብናላችሁ። ምን እንሆንላችሁ ምን ትሆኑልን? አዎ ምን እንሆንላችሁ ምን ትሆኑልን? አያ እናስገባ። ክብሩ ይስፋ፣ ክብሩ ይስፋ።